ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደና ናችሁ? ሰላማችሁ ያላችሁበት ቦታ ይብዛ። እኔ ደና ነኝ፣ እግዚአብሔር ስም የተመሰገነ ይሁን። እንዴት ናችሁ? ቆይታ ሁሉ ሰላም ነው? እኔ ጋደና እኔ ደና ነኝ። እሄ ዛሬ ብዙ ቦታ ላይ ያየው ነኝ። እኔ እንጀ የኔ ከየት እንደመጣች እኔ አላቅም። ሰው ልጅ ታውቃላችሁ እዚህ ምድር ወንድ ነው ወይ ሴት ነው? ያሳልፋል ሰው ጋር ሶ ያሳልፎ እግዚአብሔር የተፈቀደ ብቻ ነው። አሁን ለምሳሌ አብሪሽና ሮታ እግዚአብሔር ፈቅቶ አገብቶ እግዚአብሔር ካለ አሁን የዲጃባት ይሆናል። ይሁን ሊሆን ነው ማለት ነው። ገባችሁ? ትላንትና የት እንዳላችሁ የማያውቅ ሰው ትላንትና የት እንደደረስ የት እንደደረስክ የማያውቅ ሰው ሁሉ አሁን ዛሬ ትልቅ ቦታ ደርሰሽ ሰው ከፈለግ በኋላ እንንጃ የሆነ የማ እንን በቃ የሚያምር ቤት የሚያምር ቦታ ላይ ከተገኘክ ትላንትና የረሳ ሁሉ ዛሬ መጥቶ ይፈልጋል ይላል። በጣም ነው ምገርመኝ ደግሞ ሰው ልጅ ትልቅ ቦታ ሲደርስ በጣም ሚቀኛ በየቦታ ሁሉ በቀኝም በግራ ምንነሳል። ገረመኝ እኔ በዚያው ባብር ህይወት ብዙ ነገር አየሁት። አሁንኛ የሚያቆየው ኢንተርሜዲያ ላይ የተለቀቀ ቪዲዮዎች እያየን ነውና፣ ብዙ በቃ ሲዲቪ ምንም ብዙ ነገር በቃ አብሬሽን በብዙ መንገድ ለማድረግ የሚሞክሩት ብዙ ናቸው። ነገር ግን እሱ ግን ይሄ እንደዚህ አይነት ሰዎች መልስ አይሰጥም። ጀግና የምር ነው የሚላችሁት። አሁን እቺ ከዚህ በፊት ያሳለፈችው ከዚህ በፊት ወይም ህይወት ያው የተመረጠና ወይም እግዚአብሔር የፈቀደ ብቻ ነው የሚሆነው። ገባችሁ? እና አሁን ይካየት የመጣ ነው ሌላ ፍቅረኛ መጣች አብሬሽ ምናምን እንደዚህ ሆኖ አለ ሌላ ፍቅረኛ እንዳለ ሩታ ገብቷል ምናምን የምትሉት እና በየ ቦታ ሁሉ ምንሽ ነው ምኑ ነው የሚያማችሁ እናንተ ሰዎች ግን፣ እንደ ለምንድ ነው የሰው ወት ለመባጥባጥ ሰው ወት ቦታ ከደረሰ በኋላ እንዴት እንደዚህ ሆነ ብላችሁ ከመሬት ተነስታችሁ ነገር ከየትም ቁስቁሳችሁ ታወጣላችሁ። በጣም ነው የሚገርመኝ እና በጣም ነው የምትገርሙኝ። ጌታን ተው እንጂ ሰው ይኖርበት ለምን እንደዛት ይሆናላችሁ? ዛሬ እዚህ ከደረሱ በኋላ ትናንትና ያረሳችኋትን ዛሬ መታ አሁን የኔ ፍቅረኛ ነው የኛኛኛ። ማናት ደግሞ ፍቅረኛ? እንደ እኮ አሁን ለምሳሌ አንድ ወንድ ካሳለፍ ማለት ማሳለፍ ስላችሁ ላይፍ አለ የምናሳልፈው ላይፎች ያ እዚህ ውስጥ ለምሳሌ ፍቅር እግዚአብሔር የተፈቀደን ትዳር ማለት ገባችሁ። ትዳር እኮ ከመሬት ተነስተን በቃ ዝም ብለን የምናገባው ምንኖረ አይደለም። እግዚአብሔር ለእኛ የተፈቀደው እናት ወደ ሆኜ እግዚአብሔር ለእኔ እያሰባ ና ለአንቺ ይሆን ይሻል ለአንተ ይሆናል ያለ ነው የሚሆነው ገባችሁ። ምንድን ነው የተረሳ ኤኬሶ ሁሉ መቶ ይኔ ፍቅረኛ ነው ይኔ ትላ ምን ሼ ነው ምን ነው የሚያማቸው? እናንተ በቃ ተው እንጂ ሰው ህይወታት ይበጥብጡ የብርሽ ፍቅረኛ ማጣጭ ባይ ምን ምን የምን ፍቅረኛህ ናት ደግሞ፣ አረ በጣም ነው የሚገርመው። እግዚአብሔር በቃ ሰው ወቀት ይልይ ቦታ ሲደርስ ከእንደዘን በቃ ዝም ብላችሁ ከመሬት ተነስታችሁ ያ ሰው ህይወት ለማባጥባጥ እኔ እንጃ፣ የማይሆን በየ ቦታው ሁሉ ትሮጣላችሁ። የማይሆን ጉርጋድም እኔ እንጃ ጉርጋድ ነው የምትቆፈሩት። ለሰው የምትቆፈሩት ጉርጋድ ላይ እኮ ጥሩ አይደለም እኮ። ለሰው ጉርጋድ አትቆፈሩ። ጌታን

እንደነሽና የምን በጣም ነው የሚገርመው፣ ሰው ልጅ ለምን እንደ እድሜ ማይሆነው ለምን በቃ ትልቅ ናችሁ፣ ትልቅ ሆናችሁ በኋላ በኋላ በጣም ነው የሚያሸማቅቁ፣ በጣም ነው የሚደብረው እኮ እንደ አንድ ነገር ካፋችሁ ከማውጣት በፊት እስቲ አስቡበት ቆም ብላችሁ ማለት ነው። ጌታን የምር ኢኔስ ሚኔ እንዴት ነኝ ብላችሁ እራሳችሁን ተመልከቱ። ለሰውዎት ሮጣችሁ ከማገባቱ ከማገባታችሁ በፊት እስቲ እራሳችሁን ህይወታችሁን እስቲ ተመልከቱ። እኔ አሁን የደርሽ ያለው ምን አይነት ሰው ነኝ እኔ እንዴት ነኝ ብላችሁ እራሳችሁን ተመልከቱ። የሰው ህይወት ምን እንጂ እንዴት አድርገ ላስረዳችሁ። መጀመሪያ ራሳችሁን ራሳችሁን ሳታውቁ የሰው ህይወት ላይ ገብታችሁ እኝኝ እኝኝ አትበሉ። አታማ ሲሉ በቃ ተውት። እንደ አንቺ አሁን በየቦታው ያለሽ አንቺ አሁን ትልቅ ሰው ነሽ እንጂ በፊት አታይም። አሁን እናንተ ሜዳ ተውና ከሜዳ ውጡ እንጂ ጥፉ ከሜዳ ወይኔ አሁን ማለት ህፃን ልጆች የሚጠቀመው ሜዳ ነው እንጂ እናንተ አሁን ማማ ባባ የሚባሉ ሰዎች እናንተ ሜዳ ላይ ምን እያደረጋችሁ ነው? እንደ ቦታ እየሰጣችሁ ቦታ ያስፈልጋል እኮ ሆ። ለምንድነ ሰው ልጅ ቦታ እየደረስ ማለት የደርስበት ቦታ የማታቁት የራሳችሁን ለምንድ ነው የማትመለከቱት? ተመልከቱ እንጂ የራሳችሁ እንዴ እኔ እንደ የትደርሽ ያለው ምን አይነት ሰው ናኝ እንደ ዛሬ እኮ እንደ ዜና ነገር ለማውራት እኔ እንዴት ነኝ ብላችሁ እስቲ አስቡት! እንዴ በጣም ነው እኮ የሚያስወራው። ምንድን ነው እንደ ዜና ነገር የምታውሩ ሰው ዘመድ የለም ቤተሰብ ለም ወይ ባል እያለ ልጅ እያለ ማተሽ የሰው ሕይወት ላይ ገብተሽ አብረሽ እንደዛ ነው ፍቅረኛ አለ እና፣ ሌላ ሌላ ወሬውን የምታውሩ ልጆች አሉ አላችሁ፣ በጀው ግን ተዉት። በቃ የማይሆን ወሬ በቃ አንዳንዴ ሚዳ ዝም ሲል አትወዱ፣ ማለት ዝም ሲል እናንተ የማይሆን ወሬ አምታችሁ ከየትም የተኛም ጉርጋት ቆፍራችሁ ታወጣላችሁና፣ በቃ እንጂ አላቅም ሮጣችሁት ትገባላችሁ የሰው ህይወት ላይ።